በዚህ ቻናላችን የሀገራችን የኢትዮጵያን ታሪክ አስቀድመን በመቃኘት እንጀምራለን። የአክሱም መንግስት። የአክሱም መንግስት በምስራቅ አፍሪካ ሀያል እና ገናና እንዲሁም በአፍሪካ ጥንታዊ ስልጣኔ ከነበራቸው መንግስታት አንዱ። ምጽዋና ዶሊስ በዚህ ጊዜ ቁልፍ የባህር በሮች ነበሩ። በአክሱም ስልጣኔ እየተስፋፋ በሄደ ጊዜ አክሱም ይበልጥ እየደመቀች መምጣት ጀመረች። ንጉሱ በድንጋይና ታላቅ ግንብ በተሰራ ቤተ መንግሥት ውስጥ ሲኖር፣ ህዝቡን በሰለጠኑ የድንጋይ ቤቶች ውስጥ ይኖሩ ነበር ግሪኮች ከኢትዮጵያን ጋር ንግድ ሲጀምሩ የአክሱም ንጉሥ የግሪክን ስልጣኔ ይበልጥ በመገንዘቡ ቀስ እያለ የግሪክ ቋንቋና ባህል በአክሱም ውስጥ ተዛምቶ የግሪኮቹን ቋንቋና ስነ ጽሑፍን በትምህርት ቤቶችና በገንዘቦቻቸው ላይ ይጠቀሙበት፣ እንዲሁም አማልክቶቻቸውን ያመልኩ ነበር። ነገሥታቶች ስላደረጓቸው ገድሎች በታላላቅ ድንጋዮች ላይ ሲጽፉ ጽሁፎቻቸው የሳባውያንና ግሪካውያን ፊደሎች ቅይጥ ነበር። ለዘመናት የአክሱም መንግስትና ሕዝብ አረማዊ የሆኑ ጣዖታትን ሲያመልኩ ከቆዩ በኋላ በአራተኛው መቶ ክፍለ ዘመን በአብርሃ ውሃ ጽባሃ ወይም ኢዛና ሳይዛና ዘመን በቤተ መንግስት ውስጥ ሲያገለግል የነበረ ፍሬምናጦስ የተባለ አንድ የክርስትና ሃይማኖት ተከታይ በቤተ መንግስት ክርስትናን እየሰበከ ብዙሃኑን ክርስቲያን ማድረግ ሲጀምር ከግብፅ እስክንድርያ ጳጳስ ማምጣት አስፈላጊ መሆኑን ንጉሱን በማሳመን ንጉሱም ጳጳስ ለማስመጣት ወደ ግብፅ እስክንድርያ ላከው። እሱም እስክንድርያ ሲደርስ ጳጳስ ይዞ ወደ አክሱም መሄድ አስፈላጊ መሆኑን ለሊቀ ጳጳሱ አትናቴዎስ ሲነግራቸው ሊቀ ጳጳሱ በዚህ ተደስተው የአገሩን ባህልና ወግ እሱ ጠንቅቆ ስለሚያውቅ እሱ እሱ ጳጳስ ሆኖ ቢሾም የተሻለ መሆኑን አምነውበት እሱ ነው ጳጳስ አድርገው ሾሙት። ፍሬምናጦስ ጳጳስ ሆኖ ከተሾመ በኋላ ስሙ ተቀይሮ አቡነ ሰላማ ከሳቴ ብርሃን ተባለ። ጳጳስ ሆኖ ወደ አክሱም ሲመለስ የአክሱም ህዝብና መንግስት በታላቅ አጀብ በሆታና በእልልታ ተቀበሉት። ከሱ መመለስ በኋላ ንጉሥ ኢዛና ክርስትናን የተቀበለ የመጀመሪያው ኢትዮጵያዊ ንጉሥ ሆነ። ከቤተ መንግሥት ባለሥልጣናት እስከተራው እስከ ተራው ሰው ድረስ ክርስትናን ተቀበለ። ንጉሥ ኢዛናም ክርስቲያን መሆኑን ለማስመስከር በአክሱም ገንዘቦች ላይ የመስቀልን ምልክት አስቀረጸ። ክርስትናም እየተስፋፋ አብያተ ክርስቲያናት፣ አድባራትና ገዳማት እየታነጹ መጡ። ከነሱም አንዱ በአክሱም የሚገኘው የጽዮን ማርያም ቤተ ክርስቲያን ነው። ለዚህ ቤተ ክርስቲያን መታነጽ ቁልፍ ሚና የተጫወቱት አቡነ አረጋዊ የተባሉ አባት እንደሆኑ ይነገርላቸዋል። እናም ክርስትና ኢትዮጵያ ውስጥ የገባ የመጀመሪያው ሃይማኖት ሆነ። እንግዲህ አክሱም መንግስት አንስቶ ክርስትና ወደ ኢትዮጵያ እስከገባበት ድረስ ያለውን አይተናል። በቀጣይ ደግሞ ኃያል ከነበሩት የአክሱም ነገስታት መካከል ጥቂቶቹን እናያለን። የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ የደውሏን ምልክት በመንካት ሰብስክራይብ አድርጉልን። ላይክና ሼር እያደረጋችሁ ለሌሎችም አዳርሱልን በኮሜንት መስጫው ቦታ ላይ ሀሳብ አስተያየታችሁን ግለጡልን። የእናንተ ድጋፍ በቀጣይም የተሻለ እንድንሰራ ብርታታችን ነውና ድጋፋችሁ አይለይን ስንል በአክብሮትና በትህትና እንጠይቃለን።